አሰላሙ አሌይኩም ረህማቱላ በረካቱ ድና የተከበራቸው የኔ ቤተሰቦች ሰላም ናቸው። አልሐምዱሊላህ ከን ይውሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለው። እስቲ ይህን ኮመንት እናንበው። ወላሂ የኛ የአማራዎች ዋና ጠላታችን የስልጤ ቆሻሾች ናቸው። በወለጋ መስጂድ ቤት ስቲ ውስጥ በአንድ ቀን አራት መቶ ሀያ በላይ የወሎ ሙስሊም በኦሮሞማ ሲጨፈጨፉ የስልጤ ሙስሊም ነበር ዋና ቀስቃሽ ስልጤ ጸረ አማራ ነው። ወላ ጉሊ ወላ እስኪ፣ አሁንም ቀጥል። አገዛዛቸው በተቀያየረ ቁጥር ከሊጥ ማቡካት በተረፈ ሰዓት ጸረ አማራ ፖለቲካዊ የሚያቦኩት ስልጤ ፖለቲከኞች ናቸው። አማራ ፋኖ የትግል መንፈሶቶ ውስጥ በደማቁ መጽሐፍ አለበት የሚለው እኮ በምክንያት ነው። ስልጤ የምጠሉት ሙስሊም ስለሆነ ነው። የታወቀ እኮ ግልጽ ነው። ለማንኛውም እኛ ከአማራ ብሔረሰብ ምንም ችግር የለብንም። ከየትኛውም ከየትኛውም ሰላም ምንሰብክ ሰዎች ነ እንጂ ፖለቲካ ውስጥም ከሊጥ ማብ ከዳቦ ከመጋገር ስራ ከመስራት ውጪ ምንም አንሰራም። በትርፍታታችን ሰላም ነው፣ መስጅድ ነው። አልሐምዱሊላህ ረብል አለሚ እናንተ እንዳላችሁት አይደለም። አንቺ ናስሪያ መሐመድ የምትባይ አንቺ ቆሻሻ ያልሹ አንቺ ነጽናሽ፣ እኛ ቆሻሻ ነን አይደል? እና እንደሰማችሁት ነው እንግዲህ፣ ኮመንቱንም እንዳነበባችሁት ነው። ስብሓንላህ ሙስሊም በተገደለ ቁጥር ያው የኛ ማህበረሰብ እነሳል ማለት ነው። አልሐምዱሊላ ያው የትኛው ቦታ ላይ ሙስሊም ሲሞት ያምናል፣ ለዛ ነው እንጂ እኛ ፖለቲካ ውስጥ አንገባም፣ መግባትም አንፈልግም ከስራ ውጪ ደግሞ ሰላት መስገድ ምናምን ነው እንጂ የእኛ ማህበረሰብ አልሀምድሊላሂ እንደዚህ አይነት ነገር ጭራሽ ከሌላ እንትን ነው ሆኖ ሙስሊሞች ናቸው፣ አስጨፈጨፋል ለኢላህ ኢላህ። መጀመሪያ ጎንደር ላይ በጾም አንጀታቸው ሲሞቱ ጊዜ ሰላማዊ ሰልፍ የወጣው እኮ የስልጤ ማህበረሰብ መጀመሪያ፣ እንዴት ይገደላሉ ብሎ ማለት ሌላውንም እምነት እንደውም ከሌላውም እምነት ጋር አብሮ እየኖረ ነው አሁን ባሁን ሰዓት አሁን ወራቤ ላይ ቤተ ክርስቲያን ሰርቶ እየኖሩ ነው በሰላም ማለት ነው እንግዲህ አልহামዱሊላህ ሰላም እንጂ ሌላ ነገር የለብንም አንድ ሁለተኛ ነገር ደግሞ የእኛን ስም ካላነሳችሁ ያው ደማቸው አይሰራም ለዛ ነው አሁን አንቺ ነስሪያ መሀመድ ስምሽ ሙስሊም ነው። እንግዲህ መቼም ስም ተገና ወላይ ግነሽ አስመሳዮች ናቸው ምናምን የሚልም ከስር ኮመንት አለ። እናንተ ያው መቼም ለዲናችሁ ሳይሆን ለአማራ እናታችሁ ብቻ ነው። መጀመሪያ ዲን ይቀድማል ነው ማለት ነው። ገባል ያ እንዳይነካ ነው እንጂ ያሁን ያገደለ ይሄም ገደለ ያለ ነገር የለም። የገደላቸውን አላህ ሱብሃነሁ ወተዓላ ማቱንና በላውን ያውርድባቸው። እኛ ምንም ነገር አንልም። አዛን እያሉ እየሰገዱ ነው የተገደሉት። እነዚህ የሰሃቦቹን ታሪክ ነው የደገሙት። አልሐምዱሊላ ሸሂድነትን ዝም ብሎ አይደለም እኮ የሚገኘው፣ በድዋ ነው የሚገኘው። መስጅድ ውስጥ ገብቶ ንጹንን መግደል ሰላት ላይ ሆኑ ፈጣሪያቸውን እየተጣሩ መግደል ጀግነት፣ ጀብድነት አይደለም። ወላሂ ደብብነት ነው ይህ መጨረሻ ስልጥና ነው። እስቲ መጋደል ካለባችሁማ ለምን ከሌላ አካላት አትገጥሙ? እነሱም ያምራል። እነሱ ፈርቷቸው ነው ያኔ እነሱ ፈርቶ ነው ያኔ፣ መስጂድ ተደብቀው ነው ወላ አላህ ነው እየተጣሩ ሰላት እየሰገዱ አዛን አዛናውን ሳይጨርስ ነው እየገደላችሁ የተከሳችሁበት ብትሩ እንኳን አልያዘም። እንኳን እንደናንተ መሳሪያ አይደለም የሚታጠቁ ማለት ነው። እና ጀግና ደግሞ በጣም ግን የሚሰማው የለም። በአንዴ የሚቀየር ነገር የለም። ይህም በደንብ በመጀመሪያ ደረጃ ላይ ግር ነገር ትግስት፣ በመጀመሪያ ደረጃ የምላችሁ ትግስት፣ ሁለተኛም ትግስት። ከታገስን የማንደርስበት ነገር ግን ማድረግ የምችሉት ነገር ካለስ አላህ ይዘንላቸው መስኪዶችን በማታ ተገናድጎ ማፍረስ። ስለ መጅሊስ በጣም ብዙ ነገር እኮ ብለናል፣ ከዚህ ፊት ብለናል፣ አስጠንቅቀናል። ስለ መስኪዶችም ወላሂ አላወራሁበት ነገር የለም። ብዙም ተብለናል። ስለ ተወቀስንም ምንም ዝቅ አላለ፣ ስለ ተሞገስንም ምንም ከፋ አላለ። ሐስቡላህ ወኒ መልኪ በማንም ሰው ምንም ፈልጋን አይደለም። እዚህ መተ ምን እናቀር? አልሐምዱሊላሂ፣ አልሐምዱሊላሂ፣ አልሐምዱሊላሂ አላህ ያዘዘንን መታዘዝ ለመታዘዝ ቢሆን እንጂ በዓለም ላይ ያለውን ነገር አለመረዳታችን በጣም ያሳዘናል እምነታችን ራሱ በመጀመሪያ ደረጃ አለመረዳታችን ከዛ ይጀምራል። ሁለተኛ ደግሞ እውነትን በውሸት የሚያለባብሱ ሰዎች መብዛታቸው ምክንያት እዚህ ያለንበት ሁኔታ ላይ እንገኛለን። እኛን እኮ እዚህ ሁኔታ ላይ ያስገቡን ካፊሮች አይደሉም፣ ራሳችን ነው። አላህ Subhanahu Wa Ta'ala ያስቀመጠልን መንገድ አለ። ያን መንገድ ባለመጓዛችን ይሄ አላህ ቅጣት ነው፣ ሌላ አይደለም። አላህ Subhanahu Wa Ta'ala በግልጽ ከዚህ በፊትም በተደጋጋሚ ተናግሬ ያለው ግን ፈአብሽሩ ሰብሩ የድል ጊዜ ግን ቅርብ ነው፣ ኢንሻአላህ። ምክንያቱም አላህ ስብሃነወተዓላ አማኞችን እንደሚረዳ ቃል ገብቷል። ይረዳናል፣ ይረዳናል፣ ጊዜውም ይመጣል። ግን እኛ ዱኛ ላይ ተጣብቀን የምንቀይረው ነገር ምንም ነገር የለም። ነፍሶቻችንን በአላህ መንገድ ለመሸጥ መዘጋጀት አለብን። እኔ ይሄንን ነው መነግራችሁ ፓርላማ ስለገባ ወይ ደግሞ ስለ ተማርክ والله ምንም ምትቀይረው ነገር የለም። አሁን ያለንበት ሁኔታ ደግሞ በጠረጴዛ ዙሪያ የሚፈታ ነገር ምንም ነገር የለም። ባሁን ባለንበት ዋቂ ይሄንም ማወቅ አለበት። የጠረጴዛን ዙሪያ አልፈዋል። ይሄ ነገር ስር ሰደዋል፣ አልፈዋል። በቃ ስንትና ስንት መስጊድ ፈርሰዋል፣ ስንት ሙስሊሞች ሞተዋል፣ ስንት ታስረዋል፣ ስንት ተገለዋል፣ ስንት ተፈናቅለዋል። እኔ እኮ አውርቼ ራሱ አልጨርሰውም። ግን እዛው ለሳምንት የሳምንት አጀንዳ አይብሯችን ላይ እንደዚህ ለሳምንት ከዛ ከዛ አዲስ አጀንዳ ይመጣል። አንድ ሙስሊም ተብዬ ሂጃብ ጠመጠመችና ከዛ የሆነ ነገር ከሰራች ከዛ ወይ ወይ ይሄ እምነት በሻሃዲቲን እንደምትገባበት በምታደርገው በድርጊት በእምነቱ ትወጣለ፣ እንደምትገባው ሁሉ ስለ ሰዎች ስለተን በጣም ብዙ አጀንዳ ያለብን ሰዎች በቃ ምን እናራግበው አጀንዳ፣ አንዳንዱ አንዱ ማን ይሳስበው ምን ልስራ በቃ አይ፣ አጀንዳ ጠፍቷል የሚል ሰው ሁላ እዚህ ጋር ያለ ይመስለኛል። ወላሂ መናገር ስላለብን ነው እንጂ እዚህ ጋር ምን እንናገር ብለን አይደለም እንመጣው አልሐምዱሊላሂ። ግን አላህ ይዘንለን ሰብሩ ሰብሩ ሰብሩ። በያዛችሁት መንገድም ጽኑ። የአላህ ድል ቅርብ ነው። ሰላሙ አለይኩም ዩጃሂዱነ ፊ ሰቢሊላህ ወላ የኻፉነ ለውመተ ላኢም። በአላህ መንገድም ይታገላሉ፣ የወቃሽንም ወቀሳ አይፈሩ። አላህ ከእንደዛ መሀል እንዲያደርገን ዱዓችን ነው። በሀገራችን ላይ የጂሃድ ሸርጥ አልተሟላም የሚል ንግግር ብዙ ቦታዎች ላይ ተሰማዋል። ይህ ኡሞን ለማስተኛትና ኡሞን ካፊሮች የበላይ ሆኖ እንዲረጋግጡት በር ከፋች ንግግር ነው፣ ሌላ አይደለም። የሆነ ታሪክ ወደኋላ መለስ ስላድግና ልንገራችሁ። ስለ አፍጋኒስታን፣ ሶቪየት ዩኒየን አፍጋኒስታንን በወረረችበት ሰዓት ላይ አሜሪካም፣ ሳዑዲም፣ ሌላ ሀገራቶችም ሙጃሂዲኖችን ነፃነት ታጋይ እያሉ ፍሪደም ፋይተርስ እያለች አሜሪካ ዳዕም አረገቻቸው፣ ረዳቻቸው። በዛን ሰዓት ላይ ሳዑዲ ላይ ጂሃድ ነው ያሉ ወጣቶችን ብዙ ወጣቶችን ሲልኩ ነበር ወደ አፍጋኒስታን ማለት ነው። ወደ አፍጋኒስታን ይልኩ ነበር። ከዛ በኋላ ከትንሽ ጊዜ በኋላ አሜሪካ የምትፈልገው ነገር ሳይሳካላት ሲቀር እነሱም ሸሪአን ሲሉ አሜሪካ ይህ ነገር ልክ አይደለም ስትል፣ ሳዲ ጃሃዳቸው ባጢል ነው አለች። እንዲያውም የጣሊባን ጣሊባኖች ጦላቦች ነበሩ፣ ተማሪዎች ነበሩ። ሙላ ዑመር እነሱን አሰባስቦ ነው በፊሰቢላ ያስጀመራቸው። በጣም ትንሽ ነበር ቁጥራቸው ራሱ ወደው 22 ይሞላም እና በዛን ሰዓት ላይ የማይችሉትን ነገር ነው የገጠሙት። የማይችሉትን ነገር ለሚገጥማሉ እልቂት ነው የሚሆነው። ዋሹ። ለዛ መዋሻታቸውም ዛሬ ያለንበት ጊዜ ምስክር ነው። አልሐምዱሊላህ። እነዛ እነዛ ብሎ ሲያወሩ የነበሩ ሰዎች አፍንጫቸው መሬት ትላስ እንጂ ዛሬ አፍጋኒስታን የኢስላሞች ኢማራ ሆና በኢስላም ሸሪዓ የተዳደረች ይገኛል አንድም ሀገር እውቅና ባይሰጣቸው እውቅና አለመስጠታቸውም ደግሞ አልጎዳቸውም። አልሐምዱሊላህ አላህ ይጨምርላቸው ማለት ነው። ስለዚህ ዛሬ ምንድን ነው የሚሉ አቅሙ የለንም። አቅሙ ካሌለን በመቀማመጣችን አላሁ ስብሐነሁ ወተዓላ አይጠይቀንም ወይ ውዝሯለን፣ አቅሙ ስላሌለን። እሺ አላሁ ስብሐነሁ ወተዓላ እንዲህ አላለንም? ወአዱ ለሁም መስተጣቱ ሚን ቁዋ፣ የቻላችሁትን ከማንኛውም ኃይል ተዘጋጁላቸው። ወሚን ሪባጢል ኸይሊ ቱርሒቡነ ቢሂ ዓድወ አላሂ ወዓድወኩም፣ በታጀቡ ፈረሶችም የአላህ ጠላቶችና ጠላቶቻችሁን የምታሸብሩበትን ተዘጋጁላቸው ተብለናል፣ አይደል እንዴ? ታዲያ ዛሬ አላህ ስብሃነ ወተዓላ ጂሃድን አዞን ሳለ ብዙዎች ሸርጦ አልተሟላ። እሸርጡ ካልተሟላ ለምን አንዘጋጅም? አይ ለማዘጋጀትም እንደዛ ከሆነ እኮ ወንጀል ላይ ነን። ነቢያችን ሙሐመድ ሰለላሁ ዓለይሂ ወሰለም እስከ ቅያሙ ሳ አልጂሃዱ ፊ ሰቢሊላህ እንደሚቀጥል ተናግረዋል። ዛሬ አንድም ቡድን ያንን የሚፈጽመው ሁላ